ዛሬ ደግሞ ምን ይዘውብን መጡ? ወይ ጉዳችን! ጨዋታ ሌላ ጨዋታ ተጀምረ መሰለኝ ዛሬ። ወይኔ እኮ ድንግጥ ነው ምለው፣ እነሱ በተጣሉ ቁጥር አንድ ነገር መጥፎ ነገር ይዘው በመጡ ቁጥር ልቤ በጣም ነው የሚደነግጠው። እንዴት ናችሁ? ሰላም ናችሁ? ሁ የአገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ከመሸ ደግሞ ሀይሚና ብሩክ ምን ደግሞ ሌላ ነገር ይዘውብን እንደመጡ አይገባኝም። እንደዚህ ነገር ነገር ይዘው ሲመጡ በጣም ነው የምደነገጠው። እኔ እንጃ በጣም ስለምወዳቸው በጣም ስለምሳሳላቸው፣ ይሄ ፍቅር አድጎ ትልቅ ደረጃ እንዲደርስ ከሚፈልጉት ሰዎች መካከል ስለሆንኩኝ እኔ እንጃ በጣም ደንግጫለሁ። ይቅርታ አድርጉልኝ። እና እደነግጣለሁ እንዲና ያነቀ ሳይ እደነግጣለሁ። አልጠረጠርኩም። ዛሬ እንግዲህ ዛሬ የጠበቅነው ሁላችንም የሰርግ ቪዲዮ ይለቀቃል ወይ? በራሱ ባለ ሰርጉ ባለቤት ቪዲዮ እንትን ዩቲዩብ ካለው ማለት ከፍቷል ሲባልም ስለሰማ አላቅም፣ አልተከታተልኩትም ብዙ። ወይ ደግሞ በእነሱ በብሩክ ወይ በአንድ በቃ የሆነ ነገር ያሳዩናል ብለን የጠበቅን ኤኒዌይ። ግን ያው ጠዋት ስራን ቦታ ቢሆን ሲዘዋወር አይቻለሁኝ። ሀይሚዬ ዘፈን ለቃ ነበር እየደነሰች እየሳቀች ነው እንግዲህ፣ ግባበል እንግዳይ ግባበል እንግዳይ የሚል ሙዚቃ ለቃ እየሳቀች እየደነሰች ቲክቶክን ተቆጣጥራው ነበረ። ቲክቶኳ ላይም ለቃቸዋለው ብዙዎችም ደስም ደስ የሚል ኮሜንት ሰጣችኋታል። ትንሽ ከቆየ በኋላ ደግሞ እንግዲህ ብሩክም ያው ቲክቶክ ላይ ዘፈን ለቋል። እሱ እንግዲህ አጠገብሽ ብገኝም ባልገኝም ያው በምንም አልጠረጠርሽም በማንም አልጠረጠርሽም፣ እንደኔ ሰውን ሌላ ሰዋት ለምጅም አይነት ነገር ነው እንግዲህ ይዘቱ። ዘፈኑንም በደንብ ግጥሙን ባልናገረውም ያው እሱ ስለተከዘ የእሱ ፊት የከፋው የሚመስል ነገር ስላየን ነው እንጂ ዘፈኑ ላይ መጥፎ መልእክት የለውም። ዘፈኑ ጥሩ መልእክት ያለው ዘፈን ነው። የዘፈነው ያው አጠጋዋን ቢሆንም ሆነም አልሆነም በማንም እስከ መጨረሻው እንደማይጠረጥራት አይነት ነገር ነው። ግን አሁን ከመሸ ደግሞ ምን ተመካክረው ወይ ብሩክ ፕራንክ እያደረገ ነው ወይ ተመካክረው ፕራንክ እያደረጉ ነው። እነዚህ ልጆች እያሰቃዩ ነው ል ነው እኛን በእውነት እንጂ ኔ ሀይሚን እስከ መጨረሻው ድረስ ብሩክ፣ በአንድ ወቅት ነይን ደርብ ለዱባይ ውስጥ ፕራንክ ስታደርጋት ምንድን የተናገርከው እኔ እስከ መጨረሻ እስከ መቼ ማንችም በምንም አልጠረጥርሽም አምንሻለሁ፣ ብለል ስለዚህ፣ እኛም የሆነ ነገር ሲፈጠር እረ ሀይሚ አታደርገውም እያልን ጣልቃ የምንገባው ስለሷ የምንመሰክረው አይተናት እንኳን በጣም ነው እግዚአብሔር የሚወዳት አይ አይተናት እንኳን ስለሷ በቃ ሽንጣችንን ገትረን ነው የምንከራከረው። አይደል አሁንም እኔ ምንም የተለየ ነገር ብሩክ ምን እንዳየህ አላቅም። አታደርግም አይ ብዬ ነው ምንም አይነት የተለየ ነገር በፍጹም እንዴት እንዳየህ አላቅም። ሰርግ ላይ ነው እንግዲህ፣ ስትመላለሱ፣ ያለመደማመጥ ያለመግባባት፣ ወንዶች ደግሞ ትቸኩላላችሁ፣ ቶሎ ትናደዳላችሁ። የእሱ ሀሳብ ሌላ፣ የአንተ ሀሳብ ሌላ፣ የሁለቱም ሀሳብ ሌላ ሆነው ነው እንግዲህ፣ አለመደማመጥና አለመግባባት፣ በትዕግስት አለመስማት ሀሳቡን፣ አንዳንዴ ነገሮች ላይ ክብደት ያመጣል ብዬ አስባለሁኝ። ምክንያቱም ሰርግ ላይ ተጠራች ብሩክ ሚዜ ነበረ የሚዜነቱን ስራ ብቻ ነው መስራት ያለበት። ከሚዜዎች ሴቶች ሚዜ ይኖራሉ፣ ወንዶች ሚዜ ይኖራሉ። እና የሚዜነት ስራቸውን በተገቢ ሁኔታ እዛ ጋ መስራት አለባቸው እንጂ ከሷ ጋር መቶ ቁጭ ማለት አይችልም። ያው እሱ እንደተናገረው እንግዲህ ሀይሚ ከጓደኞቻቸው ጋር ነበረች። ለምን ከነሱ ጋር አልሆንሽም? ይሄ አብሮሽ የነበረው ሰው ማነው? አጠገብሽ የነበረው ሲያጎርስሽ የነበረው አብሮሽም እንግዲህ ሲደንስ የነበረው የተለያየ ደግሞ አክቱን አልተናገረም፣ እንጂ የተለያየ ነገር የምታደርጉት ነገር ሁሉ ደስ አይልም ነበር ያለው። ያው ወንዶች በብዛት ያው ሴቶችም እንቀናለን፣ ግን ወንዶች ደግሞ ይብሳል ልበል፣ አላውቅም። ብቻ ያው ከወደዳት ማንኛውም ለምንወደው ነገር እንቀናለን። ወንዶች ንዴት ውስጥ ሲሆኑ ደግሞ ንዴታቸው እስከሚወርድላቸው ጊዜ ድረስ መታገስ በተናደዱበት ወቅት አለማናገር፣ ንዴታቸው ሲበርድላቸው ተረጋግተው ነገሩን አስበውበት በደንብ አስላስለውበት ከዛ በኋላ ቢነጋገሩ ጥሩ ነው ከተናደደ ብዬ አስባለሁ። እንግዲህ እሱ እንዳለው ከሆነ ማታ ስሸኝሽም ልንግባባ አልቻልንም፣ በጣም ተናድጄ ነበር። አንቺ ምትመልሽልኝ መልስ ያው አላቀውም ነው ያብራራሽልኝ ነገር የለም። ስለ ልጁ ማወቅ እፈልጋለሁ፣ ንገሪኝ እኔ ያለው፣ እኔ ግን የሆነ ትምህርት ለማስተማር ማር ፈልገው ይመስለኛል በዚህ መልኩ። ምክንያቱም እነሱ ብዙ ጊዜ ትምህርት የሚሰጥ ነገር ነው ይዘው ይመጡት። እኔ ሀይሚን በማንም አልጠረጠራትም። ሰርግ ላይ ማጉረሳለው፣ አይ ሊኖር ይችላል። እነሱ ስራሱ በአብርሽ እና በሩታ ቀለበት ፕሮግራም ላይ አይደል እንዴ ሲያጎርሳት የተገናኙት፣ በዛ አይደል እንዴ ያ ቪዲዮ ወጥቶ የማዳም ቅመሞች የጨረቃ ፋሚሎች በአጠቃላይ በቃ ሁለቱ አብረው ይስሩልን ብለው አሁን ለዚህ የበቁት። ስለዚህ ያም እሱ አጋጣሚ ነው ቪዲዮ ውስጥ ገባው እንጂ እኔ ለእሳት በላ በላሏ ደስ ስላላለይ ነው ብሏል። አሁን ይህን ልጅ የላከው ብሩክ ቢሆንስ? አሁን ፕራንክ ለመስራት ለዚህ ለፕራንክ አስበዋ የሚያታቅም እና ሰርግ ላይ ደግሞ እንዳለችው እኔ የተጠራሁት እናንተ ቤት ነው። ሰርጉን ጠርታችሁ ይኔ መጣሁት። በተጠራሁበት ወቅት ደግሞ የእናንተ ቤተሰብ ነው የመሰለኝ፣ ምክንያቱም እኔ አላቀውም። ግለሰቡ ግን ሰውየው እንደሚያውቃት ነው እሷ የተነገረችው ያቀኛል። እኔ አላቀውም በፍጹም። እሱ ያቀኛል። ያው ላጉርስ ሲያጉርሰኝ ጉርሻለሁ። የተለየ ነገር እኔ እንግዲህ እኔን የሚጎዳይ ነገር የተለየ ነገር አላደረግኩም። እዛው ሰርግ ላይ ነው ያየሁት። ከዛ በኋላ ሰውየውን አላቀውም ነው ያለችው ሊፈጠር ይችላል። ደግሞ ዘመዳችሁ ነው የመሰለኝ የእናንተ ዘመድ የእናንተ ቤተሰብ ነው የመሰለኝ፣ በእናንተ ሰርግ ላይ ነው የተገናኘ ነው ያለችው አሁ ሊመስላት ይችላል ብዬ ነው የማስበው። እኔም ከሀሳቡ ጋር እስማማለሁ። ያው አውቋት ከመጣ እኔ አሁን እኔን ስም ጠርቶ ሰው አውቆኝ ከመጣ እዛ ቦታ ደግሞ የተጠራሁት ተጠርቼ ከሆነ የሄድኩት ወይ በእርግጥ በዛ ወቅት ተነጋግረው ሊሆን ይችላል እንዴት ታቀኛለህ? ነው የምታቀኝ ማነሱ ወይ ብላ ከሆነ ጥሩ። ሀይሚዬ ደግሞ ድፍረቷ ብሩክ ነው እንጂ ብዙ ደፋር ልጅ አይደለችም። ብዙ ጊዜ ድፍረቷ ብሩክ ነው ለሀይሚ እና እንደዚህም ሰው የምትጠይቅም አይመስለኝም። በእርግጥ ከጓደኞቿ ጋር መሆን ነበርባት። አዎ ግን አጋጣሚ መጥቶ ሰው ከነሱ መሃል ይሆናል የተቀመጠው። አጋጣሚ ደግሞ አበላሏ ሲያይ ያይ ይሆናል። ያጎረሳት ቤተሰብ ነች የብሩክ እጮኛ ነች ብሎም ሊሆን ይችላል። ያጎረሳት ሀይሚ በምንም ነገር አንጠረጠራትም። እኛ ይህን ይዛችሁ ደግሞ የተለያዩ ሰዎች እንዳሰድቧት እንዳትናገሯት። የሷ ፈተና በስቷል እንደሆነ አንዴ ሙያ የለሽም ትላላችሁ፣ አንዴ የተለያየ ነገር እየተነጋገረችው የልጅቷን ጭንቅላት እኔ ከብሩክ ለመለየት ይሁን አላማችሁ ወይ ሌላ ይሁን እኔ እንጃ። አንድ የሚመቻችሁን ነገር ከተመቻችሁ ማየት ነው። እኔ አሁን ስለሚመቹኝ ደስ ስለሚሉኝ በጣም ስለምወዳቸው ትልቅ ቦታ ደርሰው ማየት ስለምፈልግ የእነሱንም እድሜ ክልል አሳልፌ ስለሆነ እዚህ ደረስኩት፣ የራሴን ጊዜ የሚያስታውሱኛል። በቃ ደስ ይሉኛል ስለሚመቹኝ። አልተመቹኝም ሰዎች አሉ፣ ለምሳሌ ማላያቸው ሰዎች አሉ። በቃ አልተመቹኝም፣ አላያቸው እናንተ ግን ገብታችሁ በደንብ እስከሚበቃችሁ እያያችኋቸው የተለየ አቃቂር አትስጧቸው፣ በቃ የተለያየ ስም አትስጧቸው ብዬ ነው የሚመክራችሁ። ካልተመቻችሁ፣ ሀይሚ ካልተመቻችሁ አትዩ። እሷም ተናግራለች በአንድ ወቅት ካልተመቻችሁ አትዩኝ እንትን ንጥላችሁ መሄድ ትችላላችሁ ብላለች። ግን እኔ ወይ ሁለቱ ፍራንክ እየሰሩ ነው ነው የምለው በዛሬው ቪዲዮ፣ ወይ ብሩክ ደግሞ ሀይሚ ሳታቅ ያን ሰውዬ ብሩክ ያውቀዋል እንደዚህ ፕራንክ ለመስራት እንዲያመቸው ያደረገው ነገር ይሆናል። እንግዲህ እኔ ስራቸውን ጀምረዋል፣ ፕራንክ ነው ብዬ ነው ማስበው። ይህንን እውነት ነው ብዬ የምቀበለው ነገር የለም። ጉርሻም ከተቀበለች ደግሞ ዘመድ፣ የዛን ጊዜም ቢሆን ሁለቱ የተገናኙት በጉርሻ ነው። እሷ ግን ለመልካም ወይ ትልቅ ሰው ይሆናል አጠገቧ የተቀመጠው። እኛ የሰውየው ማነት አናቅም። እንግዲህ ዘመድም ቤተሰብ መስሏት፣ እሱም አጠገቧ ስለሌለ ያው እንግዲህ ከጓደኞቿ ጋር ከተቀመጠች ከእነሱ መሀል አብሮ ነው የተቀመጠው እንግዲህ እንደሚመስለኝ ወይ ለፕራንክ የተቀመጠም ሰው ሊሆን ይችላል። እንግዲህ ውጤቱን ሰሞኑን ነው የምናየው፣ ግን እኔ በጣም ደስ አላለኝም ንግግራቸው። እንግዲህ ኖርማል እኮ ነው ያደረግኩት ነገር ሲያጎርሰኝ ጎረስኩኝ፣ በቃ የሚደረገውን ሰርግ ቤት እጅን አጣጥፌ ልቀመጥ ወይ ምን ማድረግ ነበረብኝ ወይም አለመምጣት ነበረብኝ ወይ ብላ ሲጨንቃት፣ በጣም ተጨናንቃ አሳዝናኛለች። እና በቃ ኖርማል ከሆነ እኔም አደርጋለሁ ያላት ቃላት፣ የተለዋወጡት ቃላት እሱ ደስ አይለኝ የቃቃ ጨዋታ ነገር አይሁን፣ ነገሩን ወደዛ ባያስቱት ደስ ይለኛል። እንደዚህ ስላደረግሽ እኔም እንደዚህ ያደርጋለሁ። ኖርማሊ የእሷ አነጋገሯ ነው አገላለጿ ነው። ምክንያቱም ያደረግኩት ነገር ሰርግ ላይ ተገናኘኝ ሲያጎርሰኝ፣ እኔ በሌላ አላየሁትም፣ ከሰርጉ ውጪ አላቀውም። ሰው እየሆን ያለችው እንግዲህ፣ ነገ ደግሞ መልካሙን ቀን ያምጣልን። እኔ በጣም ነው የፈራሁት፣ ደስ አላለኝ የዛሬው። ግን መልካሙን ቀን ያምጣልን እግዚአብሔር። ሰላም